ሀ የሳይንስ ወዳጆች እንኳን ወደ ቻናል የተመለሳችሁ። ዛሬ የኮካኮላ ጣሳ ቀለበት ስበን የምንከፍተው ለመጠጣት ሳይሆን ከዚህ ድንቅ መጠጥ ጀርባ ያለውን ሳይንስ ለመዳሰስ ነው። ጣፋጭና ለሚገርም ውስብስብ የኬሚስትሪ ትምህርት ይዘጋጁ። ኮካኮላ ከልቡ በጣም ቀላል ድብልቅ ነው፤ የውሃ ስኳርና ካርበን ዳይኦክሳይድ ውጤት ነገር ግን የእነዚህ ንጥረ ነገሮች ሚዛንና መስተጋብር ለኮክ ልዩ ባህሪን ሰጥተውታል። ውሃ ዋናው ንጥረ ነገር ነው፤ ሁሉንም ነገር አንድ ላይ የሚይዝ እንደ ሶልቨንት ሆኖ ያገለግላል። ስኳር ጣፋጭ በመሆኑ አብዛኛውን ጊዜ ፍሩክቶስ ያለው የበቆሎ ሽሮፕ በአሁኑ ጊዜ በኮካኮላ ምርት ውስጥ ጥቅም ላይ እየዋለ ይገኛል። የኮካ አረፋ በፕሬዠር ወይም ግፊት ከሚሟሙት የካርቦን ዳይኦክሳይድ ጋዝ ነው የሚመነጨው። የኮካ ቆርቆሮ ወይም ጠርሙስ ሲከፈት ግፊቱን ያጣል፣ እናም ካርቦን ዳይኦክሳይድ ይለቀቃል፣ የዚህኔ ፊዝ ይፈጠራል። ኮካ በሚያስደንቅ ሁኔታ አሲዳማ ነው። ፒኤችው ለነጥብ አምስት አካባቢ ነው። ይህ አሲድነት ከፎስፈሪክ አሲድ የመጣ ሲሆን እሱም ለኮክ የታንግ ባህሪን ይሰጠዋል። አሲዶች ፕሮቶን ይለግሳሉ ወይም ዶኔት ያደርጋሉ። ይህም ፈሳሾችን የኮመጠጠ ጣዕም እንዲኖራቸው ያደርጋል። አሲድ እንደ ጸረ ባክቴሪያ ሆኖ የሚያገለግል ሲሆን የባክቴሪያዎችን እድገትም ለመከላከል ይረዳል። በእርግጥ የኮካ እውነተኛ ማጂክ የሚገኘው በምስጢራዊ ቀመር ውስጥ ነው። ይህም የተፈጥሮ ጣዕም ተዋጽኦዎች ድብልቅ ለኮክ ልዩና ውስብስብ ጣዕም ይሰጧል። ትክክለኛ አዘገጃጀቱ ምስጢራዊ ቢሆንም የቫኒላ ቀረፋ፣ የሎሚ ፍራፍሬዎች፣ እና ሌሎች ቅመሞች በጣም እንደሚያካትት ይታወቃል። ኮካኮላ ካፌን ይዟል። ይህ ብዙ ቡዝ ባህሪ ይሰጧል። ካፌን በዋነኛነት የሚመነጨው ከመጀመሪያዎቹ ንጥረ ነገሮች አንዱ ከሆነው ከኮላ ነት ነው። ካፌን እንቅልፍ እንዲወስደን በአንጎል ውስጥ ኃላፊነት ያላቸውን አዶነሲን ሪሴፕተርስ በመዝጋት ይሰራል። ለዚያም ነው ኮካ ሲጠቀሙ የበለጠ ንቁ እንዲሆኑ የሚረዳውት። የጣሳ ኮካ መጠነኛ የሆነ ካፌን መጠን አለው፣ ከቡና ሲኒ በጣም ያነሰ ነገር ግን የሚታይ መነቃቃት ለመስጠት በቂ ነው። የኮካ ጥቁር ቡናማ ቀለም የመጣው ከካራሜል ቀለም ነው። ስኳር በማሞቅ የተፈጠረ የምግብ ቀለም ሲሆን ለስነ ውበት ጭምርም ያገለግላል። የካራሜል ቀለም ለመጠጥ ከስኳርም የበለጠ የተወሳሰበ ጣዕም ይሰጣል። በጥንቃቄ ካርቦሃይድሬት ቴምፕሬቸር ሙቀት ሕክምና በኮካ ኮላ ምርቶች ላይ መጠነኛ መራራ የጣዕም መጎምዘዝን መጨመርም ይቻላል። በአንዳንድ የካራሜል ቀለም ምክንያት ፎር ኤምኢአይ ስለሚባለው ኬሚካል ስጋቶች ነበሩ። ነገር ግን በኮካኮላ ውስጥ ጥቅም ላይ የዋለው አይነት በተቆጣጣሪ ኤጀንሲዎች ደህንነቱ የተጠበቀ ነው ተብሎ ይታሰባል። ኮካ ቀላል ድብልቅ ሊመስል ይችላል፣ ግን በእውነቱ ውስብስብ ኬሚካላዊ ስርዓት ነው። አስገራሚ ኬሚስትሪ። እናም በሚያስደንቅ ሁኔታ ኬሚካሎቹ ሪአክት ሲያደርጉ ይታያል። የኮካኮላ ኬሚስትሪ ሞቅ እናደርገው። የሚታወቀውን የሜንቶስና የኮክ ኤክስፐሪመንት እንውሰድ። የሜንቶስ ከረሜላዎች የካርበን ዳይኦክሳይድ አረፋዎች በፍጥነት እንዲፈጠሩ የሚያግዝ ሻካራ ሰርፌስ አላቸው። ይህም ወደ ገይ ሰርፍ እንዳታ ወይም ራፕሽን እንዲያመራ ያደርጋል። ኮካኮላ ከቅድመ ምርት እስከ ድህረ ምርት በኬሚስትሪ የተሞላ ነው። እስቲ ሌላኛውን ድህረ ምርት የኮካኮላ ሙከራ እንመልከት። ኮካ አሲድ የብረት ኦክሳይድን በማሟሟት ዝገትን ለማፅዳትና አንጸባራቂውን የብረት ገጽታ ለመመለስም ይረዳል። በጥቅሉ ኮካ ኮላ ከስኳር መጠጥም በላይ ነው፣ ውስብስብና አስደናቂ ኬሚስትሪ ድብልቅ። በሚቀጥለው ጊዜ በኮካ ሲዝናኑ ከፊዝ ጀርባ ያለውን ሳይንስ ለማድነቅ ትንሽ ጊዜ ይውሰዱ። በሚቀጥለው ክፍል ከኬሚስትሪው ጀርባ የኮካ ኮላን ዓለም አቀፋዊ እውቅናና ገበያ እንዳሰሳለን። ለዛሬው ይህን ቪዲዮ ላይክ ማድረግ አይርሱ። ለተጨማሪ የሳይንስ ሙከራዎች ቻናሌን ሰብስክራይብ ያድርጉና ሐሳብዎን ያሳውቁኝ። ይህን ስለተመለከቱ ግን በትልቁ አመሰግናለሁ።